ዋጋሽ የሚገባቸው አጠገብሽ ያሉት ሳይሆኑ ሩቅ ያሉት ናቸው። ትኩረት ዋጋሽን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 ዋጋሽ የሚገባቸው አጠገብሽ ያሉት ሳይሆኑ ሩቅ ያሉት ናቸው። ትኩረት ዋጋሽን ለሚያውቁት ብላለች። እንግዲህና በእርግጥ እንደ የሰው ይለያያል ማለት ነው። ሐይሚዬ ሰው መምረጥ አለብሽ። የአንቺን ህመም፣ የአንቺን ጭንቀት፣ የአንቺን ችግር፣ የአንቺን ደስታ የሚረዳሽን ሰው መለየት አለብሽ። የምትቀርቢያቸውን ሰዎች መለየት አለብሽ። በአሁኑ ሰዓት ማለት ነው። የሰው ልጅ በእርግጥ እንደ መጽሐፍ ገልጣችሁ አታንቡትም። ውስጡን በፍጹም አታውቁትም፣ ላይሆን እንጂ ውስጡን ማወቅ አትችሉም። እና ከባድ ነው ጓደኛም ብትሉት ዘመድን ብትሉት አላቅም ብቻ ይከብዳል ማለት ነው። እና ሐይሚዬ እንግዲህ ፈጣሪ የልብሽ መሻት ሁሉ ይሙላልሽ ነው የምለው እና ደግሞ ሰው የለኝም ብለሽ ሊከፋሽ አይገባም። ብሩኬን የመሰለ በጣም የሚሳሳልሽ፣ የሚወድሽ፣ የሚጨነቅልሽ ከሱ ይልቅ ላንቺ በጣም የሚያስብ ጓደኛ አለሽ፣ ፍቅረኛ አለሽ። እውነት ለምላችሁ እኔ እንደማየው ያው በእርግጥ ብሩኬን ብዙዎቻችን በአካል አናቀውም አናቀውም በአካል ግን ሶሻል ሚዲያ ላይ እንደምናየው ከሆነ በጣም ጥሩ ልጅ፣ ለሴት ልጅ ክብር ያለው መቼም እናቱን በጣም ስለሚወዳት ለሴቶች ትልቅ ቦታ እንዳለው ነው የሚናገረው እና ስለዚህ ጭንቀትሽን ሁሉ ነገርሽን ማለት ነው ንገሪው ይረዳሻል ሐይሚዬ በተረፈ ደግሞ ከሰውን በላይ ደግሞ ለፈጣሪ መስጠት ነው ቁም ነገር ማለት ነው አንዳንድ ጊዜ የሆነ ነገራችን እንዲቀለን ተብሎ ለሰው ይነገራላል ከሰውን በላይ ደግሞ ለፈጣሪ መስጠትን የመሰለ ነገር ያለ ማለት ነው እና ሐይሚዬ አትጨነቂ እውነት አለም ዘጠኝ ናት፣ አስር ሞልት አታውቅም ማለት ነው። ስለዚህ እስካለሽ ድረስ መደሰት፣ የምን መተከዝ፣ የምን መጨነቅ? እውነት ነው የምልሽ። እና በእርግጥ ሰው ነሽ፣ ሰው ሆነሽ የሆነ ችግር ያጋጥምሻል፣ ግን ማለፍ የሚባል ነገር አለ። ትናንትናም ቪዲዮዋቸው ላይ ከብሩኬ ጋር ትንሽ እንደተቀያየሙ እናም ደግሞ ስደው ለስልካ ያነሳም በቃ ከፍቶኛል፣ ስለዚህ መሄድ ፈልጋል ወደ ቤተሰቦች ጋምና ምን ያለችው እና አንዳንድ ጊዜ እንደዚህ አይነት ነገር ሲከሰቱ፣ ሀይምዬ በቃ ብቻሽን ሆነሽ ራስሽን አዳምጪ ማለት ነው። እና ለሰይጣንም ክፍተት መስጠት የለብንም፣ ቁም ነገር ማለት ነው። ያው ልጅነት ስላለ ነው ምናምን ምናምን ብለሻል ማለት ያው እናንተ አሁን ትልቅ ሰው ናችሁ ከዚህ በኋላ ሰው ሳይሆን በዚህ ሂዱ በዚህ ውጡ ግቡ ምናምን የሚላችሁ ሁለታችሁ ማገናዘብ የምትችሉ ሰዎች ናችሁ እንዴ! እናንተኮ በዚህ ሰዓት ትዳር ይዛችሁ ወልዳችሁ ምናምን ቤተሰብ ማስተዳደር ትችላላችሁ ብዬ ነው የማስበው እና የፈለገ ነገር ቢሆን ጸቢ ያለ ነው ግን ትዕግስት ያስፈልጋል። ቢያንስ ሀይሚ በጣም በምትቆጭበት ሰዓት በምትናደጅበት ሰዓት ቡራዬ መረጋጋት አለበት ማለት ነው። ልክ ቡራም እንደዛው ሲሆን አንቺ መረጋጋት እንዴት ነው፣ አይቶ ማለፍ የሚባል ነገር አለ። ወይንም ደግሞ ቁጭ ብላችሁ መነጋገር እንጂ የሆነ አንዱ በተናደደ ቁጥር ሌላ ነገር የምትናገሩ ከሆነ ወይንም ደግሞ ጥላችሁ የምትሄዱ ከሆነ ነገሩ እየተጋነነ እየተጋነነ እየተጋነነ መጨረሻው የከፋ ነው የሚሆነው ማለት ነው እና ሐይሚዬ የኔ ውድ ነገር ማለት ነው። በእርግጥ የሚለቅሽ አይመስለኝም። ትናንትና ሻንጣዋንም ይዞ ሂጅ ብሎ እንግዲህ ይዟት እየሄደ ነበረ መጨረሻ ላይ ያየ ነው። ይለቃታል ብዬ አላስብም። ቡራዬ ደግሞ ትናንት በጣም ነው ያማረባቸው። በነገራችን ዝንጥ ብለው እኔ ተጣላን ብለው ሲመጡ ገርሞኛል። ቁም ነገር ማለት ነው። እኔ እንደውም የመሰለኝ ቡራዬ የሆነ ቦታ ወስዶ ሊያዝናናት ምናምን ነገር ነው የመሰለኝ። ቁም ነገር ማለት ነው። ምክንያቱም እንዳያችሁ ሐይሚዬ ዝንጥብላ ቆንጅዬ ሆና ምናምን ነው የመጣችው። ቡራም ደግሞ የሌለ ዘንጠዋል። አስባችኋልና፣ ታዲያ ተጣላን በቃ ለሄድ ነው ምናምን ትላለች እንዴ! ይሄ ነውር ነው በጣም ነውር ነው። እና እኛ እናንተ ተጣልታችሁ ከፍቷችሁ ማየት አንፈልግም። በፍጹም ማለት ነው፣ በፍጹም አንፈልግም። ስለዚህ እባካችሁ እባካችሁ ያለውን ነገር ተነጋግራችሁ ፍቱት ማለት ነው። ሐይሚዬ በጣም ነው የምንወድሽ፣ ቡራዬም እንደዛ በጣም መልካም ልጅ ነው። ሶ አትጣሉ ማለት ነው፣ አትጣሉ ነገሮችን አርቃችሁ አስቡ ማለት ነው። እና እንደዛ ነው። እኛ ደግሞ አታስጨንቁን እንዴ እኔ እኔ በበኩል ይጨነቃለሁ እናንተ ተጣላን ምናምን ስትሉ ማለት ነው። እና ሰላምን የመሰለ ነገር የለም። እናንተ ስትጣሉ ደግሞ ብዙዎች የሚደሰቱም ይኖራሉ ታውቃላችሁ፣ አይደለም። እኔ በጣም ይገርመኛል፣ እውነት ለምላችሁ። በጣም የሚገርመኝ ፓርት ምንድን ነው? የሆነ ደጋፊ ለደጋፊ ራስ በራሳቸው ይጣሉ እና ልክ እነዛ ደግሞ የሚወዷቸው የሚያደንቋቸው ልጆች ደግሞ ሲጣሉ በጣም የሚደሰቱ ልጆች አሉ ማለት ነው። እና ስለዚህ ለእነሱ ደግሞ ቦታ ክፍተት መስጠት የለባቸውም። ሼ እኔ ምርጦች